ሰላም ውድ የዩቲዩብ ተከታታዮቻችን፣ ዛሬ በጣም ልዩና አጓጊ ቪዲዮ ይዘንላችሁ ቀርበናል። በዛሬው ቪዲዮ ውስጥ በዓለም ላይ አሉ ስለሚባሉ እጅግ በጣም ቅንጡና ምቹ ስለሆኑ እስር ቤቶች እንቃኛለን። እስር ቤት ሲባል ጭንቅላታችሁ ውስጥ ምን ይመጣል? የጨለማ ክፍሎችና አስቸጋሪ ሁኔታዎች አይደል? ዛሬ ግን ከነዚህ የተለየ ዓለም እናሳያችኋለን። እነዚህ እስር ቤቶች እስረኞችን በምቾት ለመያዝ የተገነቡ ሲሆን የተለያዩ ቅንጡ መዝናኛዎችና ትምህርታዊ ፕሮግራሞች አላቸው። እጅግ በጣም ቅንጡ እስር ቤቶች፣ አንደኛ ሄደልፊልሰን፣ ኖርዌይ። ሄደልፊልሰን የሚባለው እስር ቤት በዓለም ላይ ካሉት እጅግ በጣም ቅንጡ እስር ቤቶች ውስጥ አንዱ ነው። እያንዳንዱ እስረኛ የራሱ የሆነ ምቹ ክፍል ያለው ሲሆን በክፍሉ ውስጥ ቲቪ፣ ፍሪጅ እና የግል መታጠቢያ ቤት ይገኛል። እስረኞቹ የተለያዩ ስፖርታዊ እንቅስቃሴዎችን ማድረግ፣ ሙዚቃ መጫወት፣ መጻፍ፣ ማንበብና ምግብ ማብሰል እንዲሁም ሌሎች የትርፍ ጊዜ ማሳለፊያዎችን ማከናወን ይችላሉ። ሁለተኛ፣ ጃስተር ሴንተር አውስትራሊያ። ወደ አውስትራሊያ ደግሞ ስናልፍ ጃስተር ሴንተር የሚባል ሌላ አስደናቂ እስር ቤት እናገኛለን። ይህ እስር ቤት በጣም ዘመናዊ ዲዛይን ያለው ሲሆን፣ እስረኞቹ ሰፊ ክፍል አላቸው። በተጨማሪም የአካል ብቃት እንቅስቃሴ ለማድረግ እና የተለያዩ የሙያ ስልጠናዎችን ለመውሰድ እድል ይሰጣቸዋል። የዚህ እስር ቤት ዓላማ እስረኞቹ ለማህበረሰብ ጠቃሚ የሆኑ ክህሎቶችን እንዲያዳብሩ መርዳት ነው። ሶስተኛ ሳን ማረሚያ ተቋም አሜሪካ። ይህ እስር ቤት እስረኞችን ለማስተማር እና ለወደፊት ህይወታቸውን ለማዘጋጀት ትኩረት ይሰጣል። እስረኞቹ የኮሌጅ ትምህርታቸውን መቀጠል፣ የተለያዩ የሙያ ስልጠናዎችን መውሰድና የስነ ልቦና ምክር ማግኘት ይችላሉ። በዚህ እስር ቤት የሚሰጠው ትምህርትና ስነ ልቦና እስረኞቹ ከእስር ሲፈቱ የተሻለ ስራ እንዲያገኙና ወደ ወንጀል እንዳይመለሱ ያግዛቸዋል። ለዛሬ ያዘጋጀነው ቪዲዮ ይህን ይመስል ነበር። በዓለም ላይ ስለሚገኙ እጅግ በጣም ቅንጡ እስር ቤቶች ተመልክተናል። ስለ ተከታተላችሁን ከልብ እናመሰግናለን። አስተያየታችሁን ኮመንት ላይ ጻፉልን። ቻናሉን ሰብስክራይብ በማድረግ ለሌሎቹም ሼር ያርጉ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።